አሰላሙ አለይኩም ወረህመቱላሂ ወበረካቱ አሽረቃን ዩትዩብ ተከታታይ ጓደኞች፣ እንዴት አመሻችሁ? ደህና አመሻችሁ፣ አልሐምዱሊላህ፣ ሁሉ ነገር ሰላም ነው። አላህ ብየ ያላችሁበት የናንተንም ሰላም በሰሰ ያርግለን። ከሀገርም ያላችሁ ከሀገር ውጭ አላችሁ ላለው፣ ሀገራችንም አላህ ሱብሃነ ወተዓላ ሰላምን፣ አንድነትን ያምጣልን። የአሽረቃን ዩትዩብ ተከታታይ የሆናችሁ ላይክን፣ ሰብስክራይብን፣ ሼርን በማረግ አብርታትኝ የመሸባችሁ የረፈደባችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ተቀላቀሉ ማለት ነው። ዛሬ ደግሞ መጣሁላችሁ እንግዲህ፣ ይሄ በኤጀንሲ ጉዳይ የዘውጁ ልዘዋጅ በተባለ በተከፈተው ኤጀንሲ ወንድማችን ሙነወር ሚስቱን የገዛ ሚስቱ የያዘችው ማለት ነው፣ ሚስት ፈልጎ ብሎ ትክታክ ላይ ለኤጀንሲዎቹ ሲያዋራ አጋለጠችው ወይም አዋረደችው ማለት ነው። አላህ ከውርደት ይጠብቀን ማለት ነው። ሀያት ሚስቱ ማለት ነው። ምነው ወድ ለካ የሁለት ልጅና የሁለት ልጅ አባት ነው ማለት ነው። ባለትዳር ነው። እሷም ደግሞ የው ሀያቱን ታቋታ ታቋታላችሁ። እዚህ ሳውዲ ነበረች። ከሳውዲ ወደ ተነስታ ወደ ኢትዮጵያ ገባች ማለት ነው። ከሱ ጋር ተለይታ ለምን እንደተገባች ማቀው ነገር ባይኖረኝም ብቻ እና አሁን እነሱ እየተከራከሩ ሰው ቡኒ በሚለው ኤጀንሲ በተከፈተው ትክታክ መንደር ሚስት ትፈልጉልኝ ማግባት ፈልጋለሁ ሲል ያዘችው። በውስጥ እላችኋለሁ። እንቁላል ቀስ በቀስ ትሄዳለች የሚል ነገር አለና እና ለማንኛውም አብራችሁ አዳምጡ። ቪዲዮውን ከአጀባችሁ ላይክ ሼር በማድረግ አብርታችሁኝ እላችኋለሁ። የመሸባችሁ የረፈደባችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉኝ ማለት ነው ውዶች። አሁን እዚህ ጋር ያቀርብላችኋለሁ ማለት ነው። ይኸው እዚህ ማለት አንድ አራት ሚስት ነሽ እንደ ግን፣ ባህሪሽን ማስተካከል ማስተካከል አልቻልሽም። ሳታውቂው ምን እንደለካሽ አላቅም። በጣም ብዙ ነገሮች ተቀይሮብኛል። መግባባት አልቻልንም። ቤት ስገባ ሰላም የለኝም፣ ሶ ወጣ ሰላም የለኝም። ቤቴ በቃ ኖርማን እስር ቤት ሆኖብኛል። ቤቴ የምገባበት ሰዓት ሲደርስ በጣም ነው የሚጨንቀኝ። ስለዚህ እኔ እንደዚህ ሆኜ አንቺ የኔን መኖር የኔን ሰላም ትፈልግ ከሆነ እንዳገባ ተይኝ ግን ሁሌም ልብ ውስጥ አለሽ እና ወዲዩ አንድ ማወቅ ያለብህ ነገር መሰረታዊ ነገር እኔን ሳታስፈቅድኝ በራሷ ፈቃድ ከጓደኛዋ ኢክራም ጋር ተነጋግረው ነው ኢክራምም አለችበት ዱባይ የሄደችው ይሄ በራሱ ንቀታ ባልና ለማክበ የዱባይ ሴቶች እኮ ሰው ነበረ መሄድ። ከዛ ደግሞ ማለት ነው እዛ ዱባይ ከሄደች በኋላ ለማናደድ በጣም የሚያማምሩ ልብሶች እየለበሰች ምናምን ቪዲዮ ትሰራለች፣ በአሽማር ትናገራለች። እንደዚህ እንግዲህ

እስክሪፕት ነው ማድነቅ አልችልም። ከዚህ በላይ ያሳያል ጭንቀት። ከዚህ በላይ ምን አለ? ሰላሚ አጥቻለሁ፣ ጨርሻለሁ። እኔ እናንተ አሁን ከተጋባ ስንት ጊዜ ሆነን

ትዳር ፈልጋለሁ ብለህ እምትወጣው በሚዲያ እሺ፣ ውስጥ መስመር ችግር የለውም አልኩኝ። ውስጥ መስመር ችግር የለውም እንደፈለገ፣ በቃ ይሄ አመል ነው። እንዴው ድግም ተደግሞብህ ነው፣ መተት ተመትቶብህ ነው፣ የሆነ ነገር ማይቶት ነው። ባሌ እንደዚህ አይነት ነበር አልኩኝ። አንተ ጭራሽ ሚዲያ ላይ ወጣ፣ ሚስት ፈልጋለሁ፣ ሚስት ፈልጋለሁ ይሄ እኮ ያመጣው እንዳለ እኮ ይህን ሰው ዘውጁን የሚለው ቆቶች ከዛ ባሻገር እዛ ሌላው ላሰምነው እንደምንፈልገው ነገር አንዱ ለራሷ ብላ ካልታመነች፣ ራሷን ካልጠበቀች ነገ ራ ዘንድ ጥያቄ አለ ደሞ። የተረዳህበት መንገድ ስህተት ነው ማንንም እሷንም አንተንም ጀጅ አላረባችሁ ይህንን ጥፋት አጥፍትሃል ወይ ደግሞ እንዲ እያደረክ ነው ለምን እንደዚህ አደረክ ብሎ ማለት ነው ጀጅ ሊሆን መፍረድ ሊሆን የሚችለው እኔ አንተ ይህን አርገሃል፣ አንቺ ይህን አርገሻል፣ አይደለም በሰማሁት ነገር። መቼም የመጨረሻ የሚባለው አማራጭ ነው ፍቺ እና ገብተዋል አይደል? ያንን አማራጭን የዚህ ጋር ማቅረብ አልፈልግም ማለት ነው። ስህተት ነው ምናምን ብዬ አንተንም የወቀሱት እሷንም የወቀሱት አንድ ላይ አደርጋቸው የሚችሉት ነገር ነው። እኔ ያልኩህ እኮ እንደዛ አይደለም። ምናልባት በጣም ጭብጨባ በስቶወደ በጣም ጥሪ በስቱ ምናምን ሀሳብህን ካሸፈተው ስህተት ነው እንደገና ሁለተኛ ችግር ወደ ህይወት ነው የምታመጣው ነው እያልኩ ያለሁት የምታውቃት ልጅ ናት ረጅም ጊዜ አብራት የተቀመጠች የተቀመጠች ልጅ ናት እሷ ጥሩ ናት አንተ መጥፎነህ ምናምን ሳይሆን ይህንን አሁን ከእሷ ጋር ያለውን ችግር ፈቶ መኖር አይቀልም ወይም እንደገና ማናውቀው መላክ ከምናመጣ አብዬ ነው እያልኩ ያለሁት እና ውስጥ ላይ ያለው ችግር ምናምን ምናምን ምናምን፣ አላቅም አንተን በፍጹም አልፈረድኩም፣ እጀጅ አላረኩም እሷም ላይ ማለት ነው። ግን ደግሞ ምን አለ መሰለህ፣ እኔ አልኳት ውስጥ አሁን ቅድም አንተ አልተረዳኝ፣ አየህ በሚሰራቸው ቪዲዮዎች ብሌም አታድርጊ፣ አትውቀሺ ስራ ሊሆን ይችላል። እንዶ መጥፎ ነገር የምናስብ ከሆነ የወንድ ነኝ የወንድ ባህሪ አውቀዋለሁ እኔ በድብቅ ነው የማደርጋቸው ሰው እንዳያቀብ የሚፈልጋቸው ነገሮች ብቻ ይደል፣ ቪዲዮ ልሰራ ከዛ ሰው ማስረጃ ሊሆን የሚችል ነገር ፎቶ ላለነሳ እችላለሁ ብዬሽ ነው። እና እሷ ነው ያልኳት ቪዲዮ ላይ አረገብ ትኩረት ማድረግ ያለው ቤት ውስጥ ስላለው ነገር ስላኗኗራችሁ፣ ምናምን ምናምን። የሚዲያ ሰው ድሮ ግጭት ይበዛዋል ቤቱ ሰላም አይኖግን። ወድ ቤተሰቦቼ፣ ወንድሞቼ ምናልባት ያልሰማችሁ ካላችሁ፣ ቲክቶክ ላይ ሰሞኑን ፋሽን ሆኗል። ዘውጁና አንድ ጊዜ ኡስታዝ ኖሮ ቱርኪያ ና ይሄንን ነገር ዘውጁና ዘውጁና አዎ ፋሽን ሆኗል። እና ሴቶቹንም እያፋታ ባሎቹንም እየቀያየረ ባሎቹን ደግሞ ሴቶቹ በውስጥ እያካላጡ ይገኛል። ይህም ቪዲዮ ካጀባችሁ ላይክ አድርጉ ማለት ነው። ዘውጁ ነው ምሽኪላ መጣ አላችኋለው። የአሽርቃኒቱ ተከታታይ የሆናችሁ ውድ እህቶች፣ ውድ ወንድሞቼ፣ አብርታቱኝ፣ ከጎን ሁኑ። የተሳሳትኩት ነገር ካለ በኮመንት አሳውቁኝ እላችኋለሁ። እንግዲህ እዚህ ጋ አይና መንዋር እሱ የሁለት ልጅ አባት ነው። እሷም የሁለት ልጅ እናት ናት። እና ሚስት ፈልጉልኝ ሲል አጋልጠዋለች በውስጥ ሚዲያም ላይ ደግሞ እየተከራከሩ አውጥተዋለች። እሷ ዱባይ ትገኛለች። እሱ ሳዑድ ይገኛል። እንግዲህ ቤቱ ማን ይምራው፣ አባወራው ማነው እንደሚባልበት ጊዜ ነው። አባወራ እኔ ልሆን አንተ ቁጭ በል ባሏን ሳታማክር ባሏ ውጭ ሆኖ ጓደኛዋን አምና ወደ ዱባይ ይሄ ያዋጣ ላይ ባል እስካላችሁ ድረስ ባላችሁ እስከሆነ በባላችሁ እስከሆናችሁ ድረስ ባላችሁ ሳይፈቅድ እኮ የትኛውን ደ ምንድን ነው ድንበር መጣ ሲሄደባችሁ ማለት ነው። ምክንያቱም በሶች እስካላችሁ ድረስ ማለት ነው። እቺ ደግሞ የሴት ጓደኛዋን መጥፎ ጓደኛ ካላችሁ መጥፎ ጓደኛ ትሆናላችሁ እናንተ መጥ ትሆናላ ትሆናላችሁ ከህይወታችሁ ላይ ያስወጣችሁ ይችላል ማለት ነው። እሱም ደግሞ ቅር ብሎት ጭራሽ እኔ እንድታናድድ ዱባይ ከሄደች ከኤክራም ጓደኛዋ ከተጨመረች እንጂ ጥሩ ጥሩ ልብሶች ለብሳ ምንድን ነው ትላለች ብሏል። አረካት ትፈጥራለች ብሏል። እንግዲህ የምትሰሙት ይሆናል። ቪዲዮን ጨርሳችሁ ስትሰሙት ሁሉንም የምትረዱት ይሆናል። እና ውድ እህቶቼ እኔ ወድጄ አይደለም ጮሆ ማለት ነው፣ ሳልወድ ነው እናንተ እንዳታጠቁ ነው። ወንዶቹ እንደዛ ማለት ነው። ወንድሞች ማለት ነው። እሱ አሁን እዚህ ትዳር እፈልጋለሁ ብትለ አግብታ ወልዳ ዲቃላ ትውለድ ዲቃላ ይኑራት፣ አታቅም። አንቺም ደግሞ አግብቶ ይፍታ ይሄ ልጅ እብድ ይሁን ምን ይሁን አታቂም። ለዛ ነው በዚህ በኤጀንሲ ነገር ትዳርን ብታቆሙ ይሻላችኋል ብዬ ውቁ ብዬ የምጮህላችሁ ማለት ነው። በእኔ አትፍረዱ እናንተ ወይ ላታገቡ ፈልግ አይደለምኒ እኔ